ይሄን ነገር በፍጹም አጠብቀውም በፍጹም በህይወት ዘመኗ ፎዋድ ይሄን ያደርግብኛል እንደዚህ በጭራሽ አታሰብም ማለት ነው በጭራሽ ስለዚህ ዙዙ እንደው ደውዬላት እዚህ ስትመጣ የሚጠበቃትን ነገር አታውቅም የኔ ሞኝ እሷ በቃ ሰው ታዘጋጅቶልኛል ሰርፕራይዝ አለ ብላ ነው ከው እያለች የምትመጣው ማለት ነው እና በነገራችን ላይ ዙዙ በጣም በጣም እያሳዘነች ነው ማለት ነው ምክንያቱም አሁን እሷ እንዴት ብላ ሰፍ ብላ እየመጣች እንደሆነ መገመት አይከብድም ማለት ነው። ለማናቸውም ቢሆን እንዲሆን አዋግቤ ነው የጠራኋት ማለት ነው። ፕሮግራማቸውን ሳያጨርሱ ፕሮግራሙን ትታ ነው የምትመጣው ማለት ነው። በዚህ ትሸውደኛለህ ወደ ሀይል ገማ አሰላሙ አሌይኩም ረህመቱላ ወበረካቱ። የዙዙ ቻናል ቤተሰቦች ሁሉ ሰላም ንድ ላከኛ ቀራ ሁሉም ሰላም ነው። ዛሬ ብቻዬን ነው ብቅ ያልኩት። ለዚህም ደሞ ምክንያት አለን። እዙዙ ከጓደኞች ቃኒ ያለችው ስለዚህ ነይ ሰፈር አይታለች ብለን ስጦታ እና በር እንስጣታለን ማለት ነው አንድ ላይ እና ለዚህም ደሞ ስታ እደናቃላቸው በጣም በጣም የምንጠብቀው ነገር ነው። ብርድም እየገባ ስለሆነ እሷም ራሱ አጠብቀውም እና ዛሬ በቃ ለይት ጋር እንደተሳታለው ማለት ነው። ምንድን ነው ያላቸው እንደሆነ ይሄ ነው። ስለዚህ አይፎን ደግሞ ብርድ ጋር ምን አገናኘው? ትንሽ ያላቸው ከሱ ጋር ተያይዞ ሌላ መስጠላለሁ ማለት ነው። ስለዚህ የብርድ መድኃኒት መዳህነት ይቻላል። ቤተሰብ ዛሬ እኛ ቤት ትልቅ ድራማ አለ እና በጉጉት በጉጉት እንደሚጠብቅ ተስፋ ለማድረግ አሁን ጾታውን አብረን እናሸጋለን። ከዚያ ዙዙ ትመጣለች፣ ጾታውን ሰጠን፣ ምን እንደሚሰማት አብረን እናያለን ማለት ነው። እናም ብቻመራች ሲሆናችሁ ቤተሰብ ሲሆናችሁ ቤተሰብ ሲሆናችሁ ሽል በማድረግ ከሌሎች ከተደራሽ ተደራሽ እንድናደርጉልን አሁን ወደ ጾታውን ወደ ማሸ- እንገባለን ማለት ነው። እዚህም ላይ ደግሞ ስጠውታለሽ ስፕራይዝ ነው ስላልኳት በቃ ይሄ ልቧን ስላቆመው ያው ክቡክቡ እያለች ትመጣለች ማለት ነው። እናም ቤተሰብ አሁን ወደ ማሸነው መንገባው ቀጥታ እንዳያችሁት ውድ ስጦታችን ይሆን ተገልጣለች። ይህን በጣም ስለሚወዳ የብርድ መድኃኒት ማለት ነው። በጣም በጥሩ ሁኔታ እያሸግን ያለነው ምን እንደሆነ ልትገምት ትችላለች። እናም በጥሩ ሁኔታ ቆይቶ ሰፋ እንሰጣለን ማለት ነው ስለዚህ እንደዚህ በአማረ መልኩ አሽገናል፣ የሚጠብቀው ማለት ነው። ብዙ ብዙ ነው የሚጠብቀው ማለት ነው። እናም ዙዙ እየመጣች ነው ያለችው፣ በጣም ምን እንደሆነ ባትገምት። እናም ዙዙ እየመጣች ነው ያለችው፣ ቪዲዮ እንሰራለን ብያታለሁ። ስለዚህ ስራውን እየሰራል፣ እኔ በዚህ መሃል ፎቶም ሰጠላለሁ ማለት ነው። ይህንን የምናውቀው እኔና እናንተንም ማለት ነው። እዚህ ስትመጣ የሚጠብቃትን ነገር አታቃ የኔም ሙን እሷ በቃ አስተው ታዘጋጅቶልኛል ሰርፕራይዝ አለ ብላ ነው ቁም እያለች የምትመጣው ማለት ነው። ፕሮግራም አትታ እዚህ ስትመጣ ደግሞ የሚጠብቃትን ስለማታውቀው እዚህ ከመጣች በኋላ የሚጠብቃትን ፕሮግራም አይታ ምን ይሰማታል የሚለውንም አብረን እናያለን ማለት ነው። እና በነገራችን ላይ ዙዙ በጣም በጣም እያሳዘነች ነው ማለት ነው። አሁኑ አሁን እሷ እንዴት ብላ ሳፍ ብላ እየመጣች እንደሆነ መገመት አይከብድም ማለት ነው። ለማናቸውም ቢሆን እንዲሆን በዛ ቦታ ማንኛውም ሰው እንደዛ ቢባል ቀጥታ ነው ያለውን ፕሮግራም ትቶ ምናምን የሚመጣው ማለት ነው። ስለዚህ ዙዙም አሁን ይሄንን አድርጋ እየመጣች ነው ማለት ነው። የተዘጋጀላት አታውቀውም እና በነገራችን ላይ ለቀጣዩ እንዳልቋል የመልስ መቷ ከባድ ስለሚሆን በደንብ ነው ለቀጣይ ዝግጁ ሆኜ ያው እየምንጠብቀው ማለት ነው። ዛሬ ታሪክ ነው መሰራት ማለት ነው። በነገራችን ላይ ብዙ የሆነ ነገር አደረግኳት ለቀጣዩ እሷ ተዘጋጅታ የመልስ መቷ በጣም ከባድ ነው። የመልስ መቷ ከባድ ስለሚሆን በደንብ ነው ለቀጣይ ዝግጁ ሆኜ ያው እየምንጠብቀው ማለት ነው። እናም ስለዚህ ዙዙ እየመጣች ነው ያለችው። ከተወሰነ ደቂቃ በኋላ እኛ ጋር ትደርሳለች። ፕሮግራም ትታ ነው የምትመጣው? በዚህ አጋጣሚ ጓደኞቿም የሆነ ነገር ሊሰማቸው ይችላል። ፕሮግራም አዘጋጅተው ከፕሮግራም ትታቸው ስትመጣ ትንሽ ስሜታቸው ይጎዳል። እንግዲህ እሷ ደግሞ ስትመጣ የጠበቀችው ሌላ ነው የሚያጋጥማት ሌላ ነው። ምን ይሰማታል አብረን እናያለን ማለት ነው። ይኸው ቤተሰብ ዙዙ መጥታለች።

ደህናችሁ እንዴት ናችሁ? ሰላም ነው። ላይፍ ገብተ ነበር። እሺ ቤተሰብ፣ ይሄ ውዙዙ መታለች ተቀብለናታል፣ ምናምን ያው ፕሮግራማችን እንጀምረናት ነው ዙዙ እኔ ከውጭ ነበር የመጣው የነበረው ቤተሰብ ካሜራ ደቅኖብኝ ነው በቃ። የተቀበለኝም ቪዲዮን እንሰራለን ብሎኛል። ስመጣ ቪዲዮ እንሰራለን መች ትመጪያለሽ አሁን በጊዜ ምናም ነገር ሲለኝ ነበር እና ምን አይዲያ ይዞ እንደመጣም ማለትም አብረን ምና ይሆናል። አዎ ቤተሰብ ዛሬ ያው ለሷ ያለ ፍቅር አክብሮት ሁሉ ነገር በቅጽላ ስለፈለኩ ነው። ምክንያቱም በጣም በጣም ነው መወዳት። ይህንን ደግሞ እንዴት አድርጌ ብዙ ጊዜ በቃላት ገልፀዋለሁ ምናምን ቃላት ብቻውን በቂ አይደለም። በተገኘው አጋጣሚ ደግሞ አንዳንዴ ያስደስተዋል ያስደሳታል የሚባለውን ነገር ማድረግ ግድ ስለሆነ ለዚያ ታስቦ ነው ማለት ነው። እና ስለዚህ ለዚያ ነው እንደዚህ ያንከልክል አሯሯጣ ያመጣ ነው። በጣም ትወጂዋለች። ይሄ ፕሮግራም ምንድን ነው መጨረሻውን ልናወራ አንድ ላይ ስለዚህ በጣም ትወደዋለሽ፣ እርግጠኛ ነኝ። የሚሰማትን አብረን እናየዋለን። ሞቀሽ፣ ወቅቱ እኮ ብርድ ነው፣ ግን ሞቀሽ። እና ለዙዙ ባይመጥናትም እንደ አቅም፣ እንደው ቢያንስ እስኪ ልግለጽ ውዴታዬን፣ ፍቅሬን ለማለት ያክል የሆነ ትንሽ የስጦታ ነገር ቪዲዮ እንሰራለን ስጦታ ማለሽ ብሎኝ ነበረ እና እውነት ነው፣ ማለት ነው እኔ ያላመንኩም ነበረ። ለመጀመሪያ ጊዜ ቪዲዮ ስንሰራ ስጦታ ሲሰጠኝ፣ እስከዛሬ ቪዲዮ ሰርተን አናውቅም ነበረ። የመጀመሪያ ጊዜ ነው እንደምታዩት፣ አባያይንም አላወለኩም። ወንበሩ እራሱ ዝም ብሎ ወንበር ነው፣ ዝም ብዬ ጉፍ ብያለሁ። ይህ ማለት ነው። እስኪ ተከታተሉ። ጨፍኝ፣ በነገራችን ላይ አታስጨንቀኝ፣ አታስጨንቀኝ። ሲንጨፍትኝና ሰው እንሰራለን ማለት ነው።

ያው ይሄ ብቻውን በቂ አይደለም። እነሱ ከዚህ በላይ በጣም ይከባታል። ከዚህም በላይ ቢኖሪ ብዙ ነገር ባደርግላት ደስ ይለኛል። እና ወደ ፊት ደግሞ ሰው እያገኘ ስለሚሄድ በዛን ጊዜ የበለጠውን እሰጥሻለሁ ማለት ነው። እሺ ካቆስ በተለየ ደግሞ ያው ራሴንም እሷ ማንነቷን ነገ ሳታኛለች፣ እና እኔም በዛው መንገድ እሰጣታለሁ፣ ማነገዛታሉ። ስለዚህ አሁን ይሄን በቂ ነው። አሰብ ራሱ በቂ ነው።

መጣሁ። እኔ ማለት ነው ለካ እሱ ቁጭ ብሎ ይሄንን ይሰር ሴራ ይቃፋ ነበር። ና ና፣ ምን ማለት ነው? በኋላ ከካሜራ ጀርባ ነው። አሁን በቃ ችግር የለም እንደዚህ መጣ፣ በዚህ መንገድ። እሺ አስባች፣ አውቃችሁታል። ይሄን ካርቶን እኔ ለእሱ ስጦታ የሰጠሁት አይፎን ነው። ኒሱ ካርቶን ነው ባዶ ማለት ነው። እዛ ውስጥ ነው ቫዝሊን አድርጎ ችግር የለውም። በዚህ ትቀጥላለህ፣ ቃል ግባልኝ። ቆንጆ ስጦታ ነው ይሄ ራሱ። በቃ በዚህ ተስማማህ። እንደዚህ አይነት ስራ ብዙ ጊዜ እየተሰራ ነበር። በእንደዚህ አይነት መንገድ ከመጣ አትችላኝም። በነገራችን ላይ ይቺ ማለት ከውድ ባሎች የምትሰጥ ውድ ስጦታ ናት። ሌላ ደግሞ ትቀልዳለህ ሰ ቆንጆ ይሄ የብርድ መከላከያ ናት። ስለ ምን ትጠቅመሻለች? ያ ያ እናያለን ብቻ እንዳትረሱ እናንተም እያስታወሳችሁ ይሄን በኮሜንት ማለት ነው። ጥሩ ፕሮግራም ይሳነፈ ኮሜንት ብቻ ቃል ግባልኝ ማለት ነው። በእንደዚያ አይነት መንገድ እንሄዳለን ካልክ ማለት ነው ማን እንደሚበልጥ ማን እንደሚናደድ እናያለን። ችግር የለውም።

ሁለት ሶስት ገሞች ላይ እሷ የሰራችኝ ነበረ ያ የቀጠለ ነው ማለት ነው። ያስጠጣል፣ ያስጠጣል። ስለዚህ ወደ ቤተሰቦቻችን ዛሬ ደስ የሚል ቆይታ እናደርጋችሁ ከኛ

ይሰራልለሁ እስካል ነው። አይ ቤተሰብ እየሳቀብኝ እየተጫወተብኝ ነው። እሰራለታለሁ እና ጽፍላችሁ ተከታተሉኝ ማለት ነው። በዚህ መንገድ ደግሞ ከመጣ አይችለኝም እመኑኝ ማለት ነው። እና እኔ ብዙ ጊዜ እየተወጉለት ነው እንጂማ ቆዩ ብቻ ሀሳብ አስተያየታችሁን ኮሚኒቲ ላይ አስቀምጡልኝ። ዩቲዩብን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳባችሁን ኮሚኒቲ አስቀምጡ ማለት ነው። ኢንሻአላህ በእንደዚህ አይነት መንገድ እሱ ከመጣ እመኑኝ ማለት ነው። አይችለኝም። እንቀጥላለን ማለት ነው። እኔ እንመጣለሁ፣ አስብበትና እኔ እንመጣላችኋለሁ። አብሽሩ። ሀሳባችሁን በኮሚኒቲ ስጡኝ ማለት ነው። እና ቤተሰቦቻችን ለነበረን ቆይታ በጣም እናመሰግናለን። ቀጣዩን በቀል መታየት ይሆናል እና ደህና ሆኖ ግን ባይ ባይ።